የእግዚአብሔር ሰዎች ስለ ፍጥረት አፈጣጠር ምን ተናገሩ በሚለው የክፍል አንድ ዝግጅታችን ንጉሥ ዳዊት በመንፈስ ቅዱስ ተመርቶ የተናገረውን ከመዝሙረ ዳዊት ያገኘነውን የመጽሐፍ ቅዱስ ጥቅሶች አቅርበላችሁ ነበር። በዛሬው የክፍል ሁለት ዝግጅታችን ደግሞ የንጉሥ ዳዊት ልጅ የነበረው ንጉሥ ሰለሞን ስለ ፍጥረት አፈጣጠር በመጽሐፈ ምሳሌ የተናገራቸውን ጥቅሶች በማቅረብ የምንጀምር ሲሆን በመቀጠልም ሌሎች የእግዚአብሔር ሰዎች የተናገሩት መጽሐፍ ቅዱስን በመመርመር ከዚህ በመቀጠል እናቀርብላችኋለን። መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋል ሰማያትን በየስፍራቸው አጸና ይላል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 20 በእውቀቱ ቀላያት ተከፈሉ፣ ደመናትም ጠልን አንጠባጠቡ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ሰማያትን በዘረጋ ጊዜ፣ በውቅያኖስ ላይ የአድማስ ምልክት ባደረገ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 28 ደመናትን በላይ ባጸና ጊዜ የውቅያኖስን ምንጮች በመሰረተ ጊዜ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 29 ለባህር ድንበርን በከለለ ጊዜ ውሆች የእርሱን ትዕዛዝ እንዳያልፉ የምድርን መሰረቶች ወሰን ባበጀ ጊዜ። መጽሐፈ ዮብ ምዕራፍ 9 ቁጥር 8 እርሱ ብቻውን ሰማያትን ዘርግቷል። መጽሐፈ ዮብ ምዕራፍ 26 ቁጥር 7 የሰሜንን ሰማይ በህዋ ላይ ዘረጋው ምድርንም እንዲያው በባዶ ላይ አንጠለጠላት። መጽሐፈ ኢዮብ ምዕራፍ 26 ቁጥር 10 ለብርሃንና ለጨለማ ድንበር ይሆን ዘንድ በሆች ላይ የአድማስ ክበብ አበጀ። መጽሐፈ ኢዮብ ምዕራፍ 26 ቁጥር 14 እነዚህ የሥራው ጥቂት ነገሮች ናቸው፣ ስለ እርሱ የሰማነው ምንኛ አነስተኛ ነው። የኃይሉንስ ነጎድጓድ ማን ሊያስተውል ይችላል? ይላል መጽሐፈ ኢዮብ ምዕራፍ 38 ከቁጥር አራት ጀምሮ ያለውን ስንመለከት እግዚአብሔር አምላክ ለዮብ ለጠየቀው ጥያቄ መልስ የሰጠበት ክፍል ነው ይሄ። መጽሐፈ ዮብ ምዕራፍ 38 ቁጥር አራት ምድርን በመሰረትሁ ጊዜ አንተ የት ነበርክ? በእርግጥ የምታስተውል ከሆነ ንገረኝ። መጽሐፈ ዮብ ምዕራፍ 38 ቁጥር አምስት ካወቀህ መጠኗን ለይቶ ማን ወሰነ? በላዩ አስመለኪያ ገመድ የዘረጋ ማን ነው? መጽሐፈ ኢዮብ ምዕራፍ 38 ቁጥር 6 መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋዩንስ ማን አቆመ? መጽሐፈ ኢዮብ ምዕራፍ 38 ቁጥር 7 ይህም የሆነው የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር። መጽሐፈ ኢዮብ ምዕራፍ 38 ቁጥር 8 ባህር ከማሕፀን በወጣ ጊዜ በር የዘጋበት ማን ነው? መጽሐፈ ኢዮብ ምዕራፍ 38 ቁጥር 9 ደመናውን ልብሱ፣ ጨለማውን መጠቅለያው አደረግሁለት። መጽሐፈ ዮብ ምዕራፍ 38 ቁጥር አስር ድንበር ወሰንሁለት መዝጊያና መወርወሪያውን አበጀሁለት። መጽሐፈ ዮብ ምዕራፍ 38 ቁጥር 11 እስከዚህ ድረስ ትመጣ ለማለፍ ማለፍ ግን አትችልም፣ የእቡይ ማዕበልም ገደብ ይህ ነው አልሁት ብሎ እግዚአብሔር ለዮብ ይመልስልታል። ነቢዩ ኢሳያስ ስለ ፍጥረት አፈጣጠር ምን ተናገረ የሚለውን በትንቢተ ኢሳያስ ላይ እንመልከት። ትንቢተ ኢሳያስ ምዕራፍ 40 ቁጥር 12 ላይ ውኆችን በእፍኙ የሰፈረ ሰማያትን በስንዝሮ የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረቶችንም በመድሎት የመዘነ ማን ነው ይላል። ትንቢተ ኢሳያስ ምዕራፍ 40 ቁጥር 13 ላይ ደግሞ የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው ይላል። ትንቢተ ኢሳያስ ምዕራፍ 40 ቁጥር 21 ላይ አላወቃችሁም አላወቃችሁምን አልሰማችሁምን ከጥንት አልተነገራችሁም አልተነገራችሁምን ምድር ከተመሰረተች ጀምሮ አላስተዋላችሁምን ይላል ትንቢተ ኢሳያስ ምዕራፍ 40 ቁጥር 22 እርሱ ከምድር ክበብ በላይ በዙፋኑ ላይ ይቀመጣል ሰማያትን እንደ ድባብ ይዘረጋቸዋል እንደ መኖሪያ ድንኳንም ይተክላቸዋል ትንቢተ ኢሳያስ ምዕራፍ 40 ቁጥር 26 ዓይናችሁን አንሱ ወደ ሰማይ ተመልከቱ እነዚህም ሁሉ የፈጠረ ማን ነው የከዋክብትን ሰራዊት አንድ በአንድ የሚያወጣቸው በየስማቸው የሚጠራቸው እርሱ ነው። ከኃይሉ ታላቅነትና ከችሎታው ብርታት የተነሳ አንዳቸውም አይጠፉም። ትንቢተ ኢሳያስ ምዕራፍ 40 ቁጥር 28 አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉም በማንም አይመረመርም። ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል። ሁሉን የፈጠርሁ ሰማያትን ለብቻ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበረ ይላል። ትንቢተ ኢሳያስ ምዕራፍ 45 ቁጥር 7 እኔ ብርሃንን ሰራሁ ጨለማንም ፈጠርሁ፣ አበለጽጋለሁ፣ አደህያለሁ። ይህንን ሁሉ የማደርግ እኔ እግዚአብሔር ነኝ ይላል። ትንቢተ ኢሳያስ ምዕራፍ 45 ቁጥር 12 ምድርን የሰራሁ እኔ ነኝ ሰውንም በላይዋ ፈጥሬያለሁ እጆቼ ሰማያትን ዘርግተዋል የሰማይንም ሰራዊት አሰማርቻለሁ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 ሰማያትን የፈጠረ እርሱ እግዚአብሔር ነው፣ ምድርን ያበጃት የሰራት የመሰረታት፣ የሰው መኖሪያ እንጂ ባዶ እንድትሆን ያልፈጠራት እግዚአብሔር እንዲህ ይላልና እኔ እግዚአብሔር ነኝ ከእኔም በቀር ሌላ የለም። ነቢዩ ኤርሚያስ ስለ ፍጥረት አፈጣጠር የተናገረውን ከዚህ በመቀጠል በትንቢተ ኤርምያስ ላይ እንመልከት። ትንቢተ ኤርምያስ ምዕራፍ 4 ቁጥር 23 ምድርን ተመለከትኩ፣ እነሆ ቅርጽ የለሽና ባዶ ነበረች፣ ሰማያትንም አየሁ፣ ብርሃናቸው ጠፍቷል ይላል። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 እግዚአብሔር ግን ምድርን በኃይሉ ፈጠረ፣ ዓለምን በጥበቡ መሰረተ፣ ሰማያትንም በማስተዋሉ ዘረጋ ይላል። ትንቢተ ኤርሚያስ ምዕራፍ 10 ቁጥር 16 የያዕቆብ ዕድል ፈንታ የሆነው ግን እንዲህ አይደለም፣ እርሱ የሁሉ ነገር ፈጣሪ ነውና እስራኤልም የእርሱ ነገር ነው፣ ስሙ የሰራዊት ጌታ እግዚአብሔር ነው። ትንቢተ ኤርምያስ ምዕራፍ 27 ቁጥር አምስት በታላቁ ኃይሌና በተዘረጋው ክንዴ ምድርን፣ በላዩ የሚኖሩትን ሰዎችንና እንስሳትን ፈጥሬአለሁ ለምወደውም እሰጣለሁ ይላል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 35 በቀን እንድታበራ ፀሐይን የመደበ በሌሊት እንዲያበሩ ጨረቃንና ከዋክብትን ያዘዛቸው የሞገዱ ድምፅ እንዲተምን ባህሩን የሚያናውጥ ስሙ የሰራዊት ጌታ የሆነ እግዚአብሔር እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 33 ቁጥር 2 ምድርን የፈጠራት የአበጃትና የመሰረታት እግዚአብሔር ስሙ እግዚአብሔር የሆነ እርሱ እንዲህ ይላል። ነቢዩ ዮናስ ደግሞ ስለ ፍጥረት አፈጣጠር የተናገረውን እንመልከት። ትንቢተ ዮናስ ምዕራፍ 1 ቁጥር 9 ላይ እኔም መብራዊ ነኝ የብስንና ባህርን የፈጠረውን የሰማይን አምላክ እግዚአብሔርን እናመልካለሁ፣ አለ። ነቢዩ ዘካርያስ ስለ ፍጥረት አፈጣጠር ምን ተናገረ? የሚለውን በትንቢተ ዘካርያስ ምዕራፍ 12 ቁጥር አንድ ላይ ስለ እስራኤል የተነገረው የእግዚአብሔር ቃል ይህ ነው ሰማያትን የዘረጋ ምድርን የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል ሲል ነቢዩ ዘካርያስ ይናገራል። በአዲስ ኪዳን ስለ ፍጥረት አፈጣጠር የተጻፈውን ደግሞ እንመርመር። ዕብራውያን ምዕራፍ አንድ ቁጥር ሁለት ላይ በዚህ በመጨረሻ ዘመን ግን ሁሉንም ወራሽ ባደረገውና አለማትን በፈጠረበት በልጁ ለእኛ ተናገረን ብሎ ይጀምርና በዕብራውያን ምዕራፍ አንድ ቁጥር አስር ላይ ደግሞም እንዲህ ይላል። ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖር ሰማያትም የእጆች ስራ ናቸው ይላል። ዕብራውያን ምዕራፍ አስራ አንድ ቁጥር ሶስት ላይ ደግሞ አለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን ይላል እግዚአብሔር መንፈስ እንደሆነ በአይን እንደማይታይ ለመግለጽ ማለት ነው ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ስድስት ላይ ሐዋርያው ጳውሎስ በክርስቶስ ፊት እግዚአብሔር የክብሩን እውቀትና ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃንን በልባችን አብርቷልና ሲል እግዚአብሔር ብርሃን ይብራ ብሎ ብርሃንን እንደፈጠረ ይገልጽልናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር አምስት ላይ ሐዋርያው ጳውሎስ ነገር ግን እነዚህ ሰዎች ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከል በውሃም እንደተሰራች ሆን ብለው ይክዳሉ ይላል። የማቴዎስ ወንጌል ምዕራፍ 19 ቁጥር አራት ላይ ደግሞ እርሱ መልሶ እንዲህ አላቸው ፈጣሪ በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁም? ምን ብሎ ስለሰው ልጆች አፈጣጠር ይነግራቸዋል ኢየሱስ ክርስቶስ ቆላሲስ ምዕራፍ አንድ ቁጥር አስራ አምስት ላይ ደግሞ እርሱ ማለት ኢየሱስ ክርስቶስ የማይታየው አምላክ አምሳል ነው ከፍጥረት ሁሉ በፊት በኩር ነው ይልና ቁጥር አስራ ስድስት ላይ ደግሞ ሁሉ ነገር በእርሱ ተፈጥሯል በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት ገዢዎች ቢሆኑ ወይም ባለስልጣናት ሁሉም ነገር በእርሱና ለእርሱ ተፈጥረዋል ይላል። ቆላሲስ ምዕራፍ አንድ ቁጥር 17 ላይ ደግሞ እርሱ ከሁሉም በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ብሎ ፍጥረት ተጠብቆ ያለው በኢየሱስ ክርስቶስ ኃይል እንደሆነ ይገልጽልናል። ዮሐንስ ወንጌል ምዕራፍ አንድ ቁጥር ሶስት ላይ ደግሞ ሁሉ ነገር በእርሱ ተፈጥረዋል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም ይለናል። ከላይ የቀረበው የተወሰነና እንደ ምሳሌ እንዲያገለግል እንጂ ዝርዝር ጉዳይ አይደለም። እናንተም መጽሐፍ ቅዱስን ዘወትር በማንበብ ሌሎች የእግዚአብሔር ሰዎች ነቢያትና ሐዋርያቶች ስለ ፍጥረት አፈጣጠር ምን እንደጻፉ ከመጽሐፍ ቅዱስ መገንዘብ ትችላላችሁ።